እውነቱን ስነግርሽ ከዚህ በኋላ አላገኘሽም ምናምን ያልኳት እንኳን እንዲሰማት ብዬ ነው። ብዙ ነገር ያጠወት እኔ ነው እውነቱ ስነግረ፣ ክፉ ክፉ ነገር ላለማውራት ላለመጣላት ሞክሬ ነበር። ግን እንደዛም አድርጓት ምንም እንዳትለው ነበር ያለችኝ ታውቃለህ። እናንተ ስለተለያየን ደግሞ እኔ ከፋሲል ጋር ልሆን አልችልም፣ ምክንያቱም ትናንት በጣም ተደስቷል። አልፍጽ አይተኸው ከሆነ ቪዲዮው በጣም ነው የተደሰተው። እኔ ከዚህ በኋላ እጄን አላስገባም። ሁሉን ነገር ከአንተ ጋር ጨርሱ በቃ። እኔ እሱን ማግኘትም ማየትም አልፈልግም። ብዙም ጠይቅሽ ነገር አለ ብቻ አድርጊ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ደና ነኝ፣ ደና እንደምትሆኑ ተስፋለኝ። ዛሬ ያው በአዲስ ነገር ብቅ ብያለው። ጠፍቻ አለው ያው እስከ ዛሬ ብዙ ነገር እየሞከርኩ ነበረ። እየተፈጠረ ያለው ነገር ግራ ያጋባል እና በጣም እኔንም ግራ ያጋብቶኛል እና ለዛ ነው የመጣውትኝ አንድ ብሩክና ሃይሚ የማይሆን ሙድ ውስጥ እየገቡ ነው በጣም የሚደብር በጣም የሚያስጠላ በቃ የማይጠበቅ ከእነሱ የማይጠበቅ ነገር እየተፈጠረ ነው ያለው ብዙዎቻችን የነሱን አንድነት እንጂ የእነሱን መለያየት አንፈልግ እና እኔም በጣም በቃ አላ አይደለም ግራ ስለገባኝ ነው የመጣሁት እና ዛሬ ጠርቻቸው ሁለቱንም ላወራቸውን የፈለግኩት እና እያደረጋችሁ ያለው ነገር ልክ እንዳልሆነ ልነግራቸው ነው እና በመሀልም ፋሲል ሚባለውም ልጅ ልክ አይደለም እያደረገ ያለው ነገር፣ በጣም የተሳሳተ ነገር ነው። ልክ አይደለም። ሃይሚ ከብሩክ ውጪ የማንም ልትሆን አትችልም። ምናልባት በስተት አንዴ የማይሆን ነገር አድርጋ ሊሆን ይችላል፣ ተሳስታ ነው። ያለፈው አልፏል። ያለፈ ነገር ሊደገም አይችልም። ኦልሬዲ አልፏል። ያለፈን ነገር ደግሞ ወደኋላ መልሶ አምጥቶ እንደዚህ እንደዚህ ብሎ ከእሷ ጋር ሌላ ሰጣ ገባ ውስጥ መግባት እሷን ከብሩኬ ጋር ለማለያየት እስከ መድረስ ድረስ መድረሱ ልክ አይደለም። በጣም ትልቅ ጥፋት ነው ያጠፋኸው። ብትችል እንደውም አንተ ሁለቱን ማስማማት ሁለቱን አንድ ማድረግ ነው እንጂ ያለብህ፣ ሁለቱን እንዲለያዩ መንገድ መፍጠር የለብህም። አሁን ሃይሚ ትዙርም ትዟዟርም ያንተ ልትሆን አትችልም። አይታሃታል እንዴት እየሆነች እንዳለ ራሱ አይተሃል። እና ያንተ ልትሆን አትችልም። እሱን መን ቅርታ ጠይቅ። ከቻልክ ይሄን ቪዲዮ ታይዋለህ ብዬ ነው ይሄን መልእክት ማስቀምጥልህ እና ዛሬ ሃይሚና ብሩኬን ጠርቼ ላወራቸው ፈልጊያለሁና እያደረጉት ያሉት ነገር ሁለቱ ልክ አይደለም። ሃይሚን ብሩክም ብሩኬም እንደዛ አይነት መልስ ለሀይሚ መስጠት አልነበረበትም። ሀይሚም እንደዛ አይነት ነገር ማድረግ እንዳልነበረባት ታውቃለች፣ ተሳስታለች፣ ይቅርታም ጠይቀዋለች ይመስለኛል። እና ምን አሰብኩኝ? ሀይሚንም ብሩክንም ላገናኛቸው ነው ያሰብኩትኝ እና ምን እንደሚፈልጉ ሀይሚ ያው ብሩክም፣ ሃይሚ መለያየት አይፈልጉም አንድ መሆን ነው የሚፈልጉት። ጠርቻቸው ለወራቸው ፈልግ ያለው እና አይሚም ጥፋተኛ ናት፣ ብሩኬም ጥፋተኛ ነው። ጥፋታቸውን አምነው ይቅርታ መባባል ነው ያለባቸው። እኔም የእነሱን ሰላም ነው ፈልገው። እናንተ የእነሱን ሰላም እንደምትፈልጉ አውቃለው እና ደስ ብሎኛል፣ እዚህ ስለተገኘው። እዚህ ቦታ ላይ ተገኝቼ ሁለቱን ለማስማማት በመገኘቴ ደስ ብሎኛል። በጣም ነው ደስ ያለኝ። እምቢ እንደማይሉኝ ተስፋ አለኝ። ያ ሁለቱም ጥፋተኞች ናቸው። የትኛውም ሰው ደግሞ ጥፋቱን ማረም ነው እንጂ ያለበት ጥፋቱ ላይ ሌላ ጥፋት መደረብ ተገቢ ሊሆን አይችልም። ሁላችሁ የምትፈልጉት ሰላም እንዲሆኑ ነው። እኔ የምፈልገው ሁለቱ ሰላም እንዲሆኑ ነው እና ሰላም ሆነው አንድ ሆነው ማየት ነው የምፈልገው። ጾም ነው። በዚህ ጾም ደግሞ መጣላት ምንም ፋይዳ የለውም። ያው መታረቅ ነው ያለባቸው መስማማትን ያለባቸው ሰላም መሆንን ያለባቸው ሁላችሁም ሰላማቸውን ነው ትፈልጉት አውቃለሁ። እና ቀጥሎ ደግሞ መልእክቴ ለእናንተ ይሁን ሀይሚና ብሩኬ፣ ይሄንን እላችኋለሁ። ሲመጡም ግን ይህን ቪዲዮ እንዲያዩ ስለምፈልግ ሁለታችሁ ጌታን ነው ምላችሁ። ጌታን አንድ ስትሆኑ ነው እንጂ የሚያምርባችሁ ተለያይታችሁ አሁን እንደዚህ የማይሆን ችግር ውስጥ ስትገቡ በጣም ብዙ ቤተሰብ ይጨነቃል። አልፎም ተርፎ እናንተ ሰላም አይደላችሁ። እናንተ ስትለያዩ ብሩኬም ሰላም አይደለም። ሀይሚ ከብሩኬ ከብሩኬ ጋር ስትለይ ሀይሚም ሰላም አይደለችም። እና እናንተ ክፍተት በፈጠራችሁ ቁጥር ሌላ ሰው እናንተ መሀል እየገባ የማይሆን ነገር ነው ሊያደርግ የሚችለው እና እናንተ ብትሽሉ ብትሽሉ ክፍተት አትፍጠሩ። ጌታ ክፍተት ለማንም ክፍተት አትፍጠሩ። አንዳንድ መጥፎ ሰው ይኖራል። አሁን እናንተን ሰላም የማይፈልግ ሰው ሊኖር ይችላል። እና ያንን አጋጣሚ ተጠቅሞ እናንተን ለመለያየት የሚሞክር ሰው ይኖራል። ደግሞም አለ። ታውቃላችሁ፣ ብዙ ብዙ ነገር ነበረ። እናንተን ለመለያየት ብዙ የተደረገ ነገር ነበረ፣ አውቃለሁ። እናንተም ያንን ታውቃላችሁ። እና በቻላችሁ ታቅም አንድ ሁኑ፣ ሰላም ሁኑ። እናንተ ደግሞ ሰላም ስትሆኑ እንጂ ስትጣሉ በጣም ነው የሚደብረው። እንድትጣሉ አንፈልግም፣ እኔም እንዳውቅ ምንም እንድትሆኑብኝ አልፈለግም። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ቤተሰቦቼንም በጣም ነው ማከብረው፣ በጣም ነው መወዳችሁ እና እስኪ ነው ጥሩ። እስቲ አብረን እንጠብቃቸው። አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብቶጅ መች በልጅ ይቸከናል

አሁን ዛሬ በራሴ ቤት ነው የጠራው እና ለአውራችሁ ፈልጌ ነው ነው እየተፈጠረ ያለው ነገር በጣም ግራ ስለገባኝ በጣም ብዙ ሰው እየተጨነቀ ስላለ ለአውራችሁ ነው የመጣሁት። እንደተፈጠረ ማወቅ ፈልጋለሁ። ምን እየተፈጠረ እንዳለ ነው እንደምትወቁ ነው። በጣም ግራ ገባኝ። ምናምን ነገር ምንም ልፈቱ አልችልም። እንደ እውነቱ ብዙ ነገር ያጠዋት እኔ ነኝ፣ እውነቱን ስነግረ እና ያን ሁሉ ነገር እንኳን አልፈ ማለት ጸጥ ባላ አየየ ያለፍክ ነበረ እና ነገራቶችን እኔ በኮንፊደንስ እንኳን ለማስተካከል ልሞክር እያልኩኝ አይሚኔን እያገዘችኝ አይደለም ማለት። አሁን ወንድ ልጅ ነው አንዴም ሞክሮታል ፋሲል ተብዬ ማለት ነው ሀይሚን ይዟት ሄዶ ምናምን ሞክሯል። በኋላ ምንም ሳያደርጋት ነው የመጣችው። እግዚአብሔር ይመስገን። ግን ቲጂ ምናምን እያልኳት ከአንድ ተደጋጋሚ ጊዜ አውርተን እንኳን ተጣልተን እንኳን ተለያይተን በሷ አስደውላብኝ ሄዳለሁ። እሷ አለች ታውቃለህ። በጣም እንጃ፣ በጣም የሚያናድዱ ነገሮችን እያየሁ ነው እኔ። እንዴት ታግሼ ብዙ ቆይቻለሁ። ክፉ ክፉ ነገር ላለማውራት፣ ላለመጣላት ሞክሬ ነበር። ግን እንደዛ ማደርጓት ምንም እንዳትለው ነበር ያለችኝ፣ ታውቃለህ ግን አልቻልኩም። በጣም ነው የተናደርኩት። አሁን ስመጣ እሱ ምን እንደማረግ አላውቅም። አሁን እንደዛ ያደረገችው ምናልባት አንተ ሌላ ችግር ውስጥ እንዳትገባ አስባ ቢሆንስ ምን? እስከ መቼ አይደለም። እንደዚህ እኮ አይደረግም ፍፄ። እኔ የፈለገ ነገር ይምጣ፣ ሌላ ነገር ውስጥ መግባት አይቀርም። ይንዶም ሌላ ነገር ውስጥ እኮ የምገባው ከሱ ጋር ባላት ነገር ነው አይደል? እሱ እንዳያገኝሽ ምናምን እያልኳት ሲሆን ነገር ባረገ ቁጥር ጸጥልዎ አልችልም እሷን እያስደበረ እያስቀየመ ጸጥ ልለው አልችልም ማለት ነው። እሱማ ለምን ሰጥ ይባላል። አልችልም እዛ ነገር ውስጥ እንድገባም እየገፋፋችኝ ያለችው እሷ ናት። እሷ በምታረገው ነገር ነግረ እሷ አሁን ብላ እያገኘችው ምናምን ነይ ላገኘች እንኳ ሲላ በአንዴ ነው እሺ የምትለው ፈርታ ይሆናል እኮ ቡቡዬ ጌታ አሁን አንዳንድ ችግሯን ቀርበ ካላወራሃት የሆነ ምን ለምን እንደዚህ ያደረግሽ ምናምን ካላልካት ምናልባት እሱ ሌላ ችግር እፈጥራለሁ እሱ ላይ እያላት እያስፈራራት ቢሆንስ? እስካሁን አይፈጥርም ነበር። ከፈጠረም እኮ ይፍጠር ኑሩም አለው እኔ እኮ ዝግጁ ነኝ ማለት አንድ ይገባውበት እኮ የሆነ መሀን ነገር ውስጥ ገብተናል እኮ እኔ እና እሱ አሁን፣ እንደዛ መቀጠል የለበትም ቡቡ ጌታ ሁለታችሁ ስትስማሙ እንጂ አሁን ሁለታችሁ ክፍተት ስትፈጥሩ ለሱ እድል እየሰጣችሁት ነው። ለሱ አሪፍ ቻንስ እየተሰጠው ነው። አሁን እናንተ ሁለታችሁ ተስማምታችሁ እሱን የማራቅ ስራ ብትሰሩ የተሻለ ነው እንጂ አንተም እሷ ላይ እሷ ላይ ጓላ ማለት ምናምን አልፈለኩም። ከአንድም ሶስት ተይ እያልኳት አታገኙ ይህን ልጅ ታገኝሽ ሌላ ነገር ይፈጠራል። የሆነ ነገር በተፈጠረ ቁጥር እኔ እሱን ጸጥ አልችልም እያልኳት እኮ ነው እና ድጋሚ ታገኛለች ምን ላድርግሽ እኔ አንተ በእኔ ቦታ ወጥቶ ምን ታደርጋለህ እኔ እኮ ነገራቶችን ለመረዳት የተፈጠሩት ነገሮች ትቼ ረስቼ ዝም ብያለሁ ቁጥጥ እኮ ተራው ነገር ነው ገብቶሃል ከዚህ በላይ ከባዱ ነገር አለ እሱን አልፌ እኮ ጸጥ ብያለሁ በቃ ኖርማል ነው ብዬ የሰው ልጅ ናት የሆነ ነገር አጋጥሟት ምናምን የሆነ እዚህ ነገር ውስጥ የገባችው ብዬ እኔ አልፌዋለሁ እኮ ባለፈ ነገር ላይ እኔ መናደድም መጨቃጨቅም መጣላትም አልፈልግም ሶ አሁን ያለፈው አልፏል እኮ። ግን አሁን የመጣው ፋሲል ነው ነገሩ። አይደለም የሆነው ነገር ምናምን ግድ አይሰጠኝም። በቃ እሷ አትፈልግም አልፏል ምናምን ግድ አይሰጠኝም። ግን እየሆነ ያለው ፋሲል ኬዝ ነው። ሶ በፋሲል ነገር ላይ ተይ ምናምን ብዬ በቃ እዛ ላይ ነው ፎከስ እያደረኩ የነበረው። ገብቷል። ባለፈው ነገር ከምናደድባት እሷን ከማስከፋ ምናምን ይቀር ብዬ ባለው ነገር ላይ እንኳን ላስተካክል ከቤት ውጪ የሚፈጠሩ አይታወቅም ምናምን ብያት ወቷ ያደረገውን ታውቃለህ አይታ አይደለም አዎ። ሶ እግዚአብሔር ይመስገን እንደው ምንም አሉ ነው ታውቃለህ። እሱን ነገር እያየው ምን እንድላት ነው የምጠብቀው እኔ እኮ። ግራ ገብተህ። አሁን ምን እናድርግ መሰለህ? ቡቡ የጌታ ነው ማለት አሁን ለሱ ከፍተታ እናፍታ አይደለም። አሁን አንተና እሱ አንድ ትጣሉ የሱ ፍላጎት ነው አይደል? የሱን ፍላጎት ማሳካት ደግሞ እየተሸነፍክለት ነው ማለት ነው። አሁን አንተ አሸናፊ መሆን እንጂ ተሸናፊ ነው ያለህ። እድላት ስጠው ለሱ እሱ እንድትጣሉ እንድትለያዩ ፈልጎ ነው። ምን እንዳደርግ ነው አሁን እናንተ ተስማሙ። ሁለታችሁ እንድትስማሙ ነው አንፈልገው ጌታን። ሁለታችሁ ሰላም እንድትፈጥሩ ነው አንፈልገው። እሺ እኮ እኔ እውነቱን ስነግርህ ከዚህ በኋላ አላገኘሽም ምናምን ያልኳት እንኳን እንዲሰማት ብዬ ነው ማለት፣ እያረገች ያለችው ነገር ልክ እንዳልሆነ እንድታቅ ተይ ያልኳት ካልቶች። በቃ እኔን ማጣት እንኳን እንዳለ እንድታቅ ፈልጌ ነው። ገብቶሃል? እኔ እሷን መለየት አልፈልግም። አዎ ግን ያናል ከባድ ውሳኔ ወስኜ ምን አይነት ስሜት ውስጥ እንደምትገባ እኮ አውቃለሁ። ግን ከመሬት ተነስቼ በቃ ከዚህ በኋላ በቃኝ እጄን አውጥቻለሁ አሁን ልልም አይገባም። እስከጥግ ነው ከሷ በቃ አንዴ ሳስታለች የሆነው ሆኗል። እኔ ነኝ ከጎኗለሁ የሚገባው አይደለ? እሱ ነገር እንኳን ትቼ ነው እያለ ምን አይነት ስሜት በቃ እንድታቅ። እኔ እኔን ማጣት እንዳለ እንድታቅ ፈልጌ ነው። እንደዛ እንኳን ብዬ ወስኜባት ነገው ነው። አገኘኋት ከሱ ጋር እንግዲህ ያለችኝ አንተን ለማግኘት ነው በሱ የመጣሁት ምናምን እኮ አሁን ስልኳን ስላጠፋህባት ምናምን እንዳይሆን ምናልባት አውራሻለሁ እኮ ብያታለሁ። እኔም ትንሽ ልረጋጋ በቃ ባሉ ነው ይሁን የመጣልኝ ከማውራ ቀስ ብዬ ማውራ ስለምፈልግ ነው አውራሻለሁ ብያት። ሰላም መፍጠር ነው ያለባችሁ። አንድ አሁን እኔ እጠርቻታለሁ። የሚናገርም ሰው አለ እኔ ተበደ ምን እንደማድረግ እንዳለብኝ ላላቅም። እሱ ያው መውደድ እኮ ነው። ከመውደድ አንጻርም ሊሆን ይችላል። አንዳንድ ሰው የሚናገረው ጥላቻ ሳይሆን መውደድም ሊሆን ይችላል አይታወቅም። ግን እናንተ ክፍተት ስትፈጥሩ ብዙ ሰው በመሀላችሁ እየገባ እናንተን ለማጣላት የሚሞክር ሰውም ይኖራል። እና እናንተ በመሀል ክፍተት አለመፍጠር ይሻለ ነው። ጠርቻታለሁ ሀይሚንም ታወራላችሁ በስርአት በስርዓት በቃ፣ ጭቅጭቅ ባል የለበት የሆነ ንትርክ ባል የለበት ቁጭ ብላችሁ ከቻላችሁ ተረጋግታችሁ እንድታወሩ ስለምፈልግ፣ ሰላም እንድትፈጥሩ ስለምፈልግ አይ፣ ምንም ጠርቻታለሁ፣ ትመጣለች። በስርዓት ታወራታለሁ፣ ታያታለሽ። ምን እንደም እግዚአብሔር፣ እኔ ግራ ገብቶኛል። ፍጹም ምን እንደምታወራኙ ላይ ያለው ትምጣና

እረ ነፍሴ ያደረስ እስከሚሰማኝ ምነው ምነው እረ ምነው ልብሽ ለእኔ ቢያዝንብኝ ምነው ምነው ከምታምኚው በላይ ፍቅር አለብኝ ምነው እኔ ለማመን

ደህና ነሽ አንቺ ግን እኔ ደህና ነኝ እየደወልኩልህ ነበርኩ እና ዛሬ ያው ምንድን ነው እየተፈጠረ ያለው ብዙ ነገሮች ተፈጥረዋል ግን ያረኩት ነገር ጥሩ አይደለም። ቅርታ እየጠየቀች እኮ እንትና መቀበል ሊከበዳ እኔ መቀበል ያለ መቀበል ጉዳይ አይደለም ጻፋ ግን፣ በቃ እኔ ልትሰማኝ ካልቻለች እኔ ምን አጨቃጨቀኝ ታውቃለህ። ሻንቲ ለምንድነው? ነገር ካልሰማች እኔ ስቃይ ነው። ሳልፈልቀች ሳይሆን እኔ እኮ እየሰማሁት ነው የሚያደርጋቸውን ነገሮች የሚለኝን ነገሮች በሙሉ ለማድረግ እየሞከርኩ ነው። ግን በሰዓቱ በቃ እርግጠኛ ነበረ። የመጀመሪያ ቀን፣ ሁለተኛ ቀን ደግሞ እኔ እሱን እንደጠራው አላወቅኩኝ። ከዛ ሁለታችንም ነበር የጠራን እና እሱ የመሰለው ደግሞ እኔ እንጃ ብቻ እንዴት እንደተረዳው አላቅም። ትናንትናም ደግሞ የተፈጠረውን ነገር አይተሃል። ማለት እኔ እሱ ስልኬን ፋሲልን ያገኘት እሱ ግን የመሰለው ሌላ ነው። ይህ ምን ምን እንደሆነ ነገሮች ማስተካከል ነው። ዝም ብለሽ ጥፋት ነው አጥፍቻለሁ። ጥላት እያጠፋችሁ ነው ጌታ። ምክንያቱም ከበቂ በላይ አናድጄዋለሁ ጎድቼዋለሁ። ልክ ነው ያደረጋቸው ነገሮች የወሰናቸው ወሳኔ በሙሉ ልክ ናቸው። ግን በቃ እኔ በእኔ ቦታ ሆናችሁ ደግሞ አስቡት እኮ ሁለታችሁም። ለማስተካከል ሞክሩ፣ ችግራችሁን ለመፍታት ሞክሩ። አሁን ወደ መፍትሄ እንጂ ወደ ጥላት ሄዶላችሁ የፈጠራችሁ ያለው ነገር ጌታ ልክ አይደለም እና ቆመ ብላችሁ ብታስቡ የተሻለ ነው እኮ ቤታም፣ ክፍተት እየፈጠራችሁ ነው ሁለታችሁ። እና ያ ነገር ደግሞ አያዋጣም፣ ወደማይሆን ነገር ነው የሚከታችሁ። ተረጋግታችሁ ቆመ ብላችሁ አስቡ። ለሁለታችንም አይበጅም። እናንተ ክፍተት በፈጠራችሁ ቁጥር ሌላ ሰው እየገባ ሁለታችሁ። እናንተ ስለተለያየን ደግሞ እኔ ከፋሲል ጋር ልሆን አልችልም። እሱ ግን በጣም እየተደሰተ ነው። ትናንት ያለቅኩት ነገር እራሱ እሱ በጣም ያስደሰተ። ተረጋጋ እና አስቡ አሁን እራሱ ስንቴ እንደደወለ እኔ ስልኬን ከፍቼ ማሳየት እችላለሁ፣ ምን እንደሚል ምናምን ሙሉ ማሳየት እችላለሁ። ገባ ግን? እኔ ስልኩን እራሱ እያነሳውለት አይደለም። ምክንያቱም ትናንት በጣም ተደስቷል፣ ፍጼ አይታው ከሆነ ቪዲዮውን በጣም ነው የተደሰተው። ቴክ በቴክስትም አለኝ፣ ደወል አላነሳውለት። በጣም ነው ደስተኛ የሆነው፣ ማለት እኔ እና እሱ ስለተለያየን ከፋሲል ጋር መሆን ይመስሎታል።

እሱ የአንቺ ስህተት እኮ ነው። ያም እሱ አይደለም እኮ እኮ አይደለ። ልጁ እንደዛ ላይ ያረገ የቻለው፣ ዝም በለው ነው ያልሽኝ። እኮ ያደረገው ነገር እኮ ያናድዳል። ዝም በለው ነው ያልሽኝ፣ እኔ ዝም በለው ያልኩት እሱ እንዳይጎዳ ስለምፈልግ ነው። ሁለቱም ዝም፣ ሌላ ነገር ነገር አሁን ተረጋጉ፣ ሁለታችሁ ይቅርታ። እኔ ልጨቃጨቅ አይደለም ነገሮችን በሰላም ለመፍታት ነው። ችግራችሁ መፍታት ያለባችሁ ነው። ለሁለታችሁንም የሚሻለው እንደዛ ነው። የሚያዋጣንም እንደዛ ነው ነው በደንብ ወጡ ነው ብለሽ በደመ ነፍስ አንቺ ስላልሹና ስለ የምትፈልጊውን ነገር ብቻ ነው እንድታረጊው የምፈልገው። እሺ። ምንም አይመጣብሽም። አንቺ የት ላይ ምንም፣ አንቺ የምትፈልጊውን፣ አንቺ ያስደሰተሽ ነገር ብቻ ነው ማድረግ ያለብሽ። ገና ብዙ በጣም ብዙም ጠይቅሽ ነገር አለ። ችግር የለውም። የፈለከውን ጠይቀኝ እኮ፣ ከፈለከውንም ጠይቀኝ እኔ አሁን አልጠየቅሽም። እኔ አሁን በጣም መረጋጋት ነው ፈልገው፣ ተረጋግቼ ሰላም ሆኚ ነው ሁሉንም ነገር መጠየቅ ፈልገው። አንቺ እሺ፣ አንቺ ራስሽንም ለመጠበቅ ፍቃደኛ አይደለሽ፣ ከዛ እኔ አንቺን ለመጠበቅ እንኳን ስሞክር ለኔ እንኳን ፍቃደኛ አልሆንሽም። ገብቶሻል? ሪስክ ላይ በጣም እየጣልሽ ነበር። ይቅርታ በጣም አሁን ይቅርታ አድርግላት።

አመሰግናለሁ። ይቅርታ ስላደረክልኝ ደግሞ ክአለውምንም መስናምን አያስፈልግም። አንቺ ለራስሽ ማሰብ አለብሽ፣ ለራስሽ በጣም መጠንቀቅ አለብሽ። ንስራት ችግር የለውም። ፍፄ በጣም ነው የማመሰግነው፣ በጣም ነው የማመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላም ሁኑ። አስጣሉ ደሞ ደግሞ ደሞ የሚያስቸግር ሰው ካለ ያው አለ ሰው ካለፈ ከሱ ደሞ ከፍ ካለ ካስቸገረ እኔ ያለሁት ደስ ይለኛል። እንዴት በቃ እሺ እንደምት ብዙ ማውራት እፈልገው ነገር አለ። ረጋ ብላችሁ ጌታን ቁጭ ብላችሁ የፈለግከውን ነገር ጠይቀኝ። ለሁሉም ጥያቄዎች መልስ ታገኛለህ። ችግር የለም። አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብትጂ በልጅ ጨከና ግድ የለም ቢሉኝ፣ እኔ ምን ነው ዛሬ ሰለሷ ቀርቶብኝ ይሄ ሁሎ አይራቃቸው መንፈሷ። ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ